እንደዚህ የምታወራኝ ከሆነ አትጥራኝ፣ ይቅርብኝ ጓደኝነት። ምን ጌታ ሰላም፣ እንዴት ናችሁልኝ? ውድ የተከበራችሁ ውድ ቻናል ላይ ቤተሰቦች፣ ሰላም፣ ጤና፣ ፍቅር ለእናንተ። ዛሬ ደግሞ በነ ፍቅር ቪዲዮ ተመልሻ ያለው። የነ ፍቅርን የምትወዱ በፍቅር ና ያላችሁኝ ሰዎች ይኸው በነ ፍቅር ቪዲዮ መጥቻ ያለው። የዛሬውን የነ ፍቅርን ቪዲዮ የምናየ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ሁላችንም ላይክ እናደርገዋለን፣ ሰብስክራይብ እናደርገዋለን። እስኪ ያለውን ነገሮችን አብረን የምናይ ነው የሚሆነው።

ኖራሽን አትጠብቂም እንዴ አንቺ፣ ምን ሆነሽ ነው? ምሳሌ ጋብዝሽ ብዬሽ አይደል የጠራሁሽ አንቺን፣ አይሆን ካፌ ምናም ልገባ? ለስሚ ምናም አትጨናቂ እንዴ ትንሽ? አንቺ ቆይ፣ ንቀት ነው ማለት ጋብዝሽ ምናም ብጠራሽ እንደዚህ ለብሰሽ የምትመጪ? ምን ምንድን እዚህ ጋር ምንድን ነው ምንድን ነው መናገር የሚፈልገው ፋሚሊ? ወደ ቪዲዮ ከማለፊያ በፊት ምንድን ነው ሙሉም ሳናየው ማለቴ ነው። እና ፍቅርና ፉፉ እንደድሮአቸው ቢቀጥሉ ይሻል ነበር፣ ግን ምንም ማድረግ አይቻልም። አሁን ያው ተጣልቶ ፍቅርም ወደ እሱ ፉፉም የራሱን ሕይወት ጀምሯል። ይሄ በጣም ከባድ ነገር ነው። ይሄ መፈጠር የሌለበት ነገር ነበር፣ እና በጣም ከባድ ጊዜ ነው እስ እና ብዙ ነገር መናገር እንችል ነበር እዚህ ጋር ግን አሁን መናገር ስለማያስፈልግ ምንም እንትናለንም አሁን በቪዲዮ ብቻው ሀሳቦችን እየሰጠን የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ፣ ሰብስክራይብ እያደረጋችሁ ሀሳባችሁ ምንድን ነው እዚህ ጋር? ሊክስ በመድሃን ያለምረፍ ደግሞ የኮብያ ረብስ ማምዛሪ አውቀሽ ነው እንደዚህ ልብስ ሸመጣችሁ። ምንድን ነው? ምንድን ነው? የት ነው የት ነው የምትወስደኝ? የት ነው የምትወስደኝ? አሬ የትም ነው ሰልሽ ነው አንቺ ያለብሽ ፋብሊሽን ነው ምንጣት ፋስት ነው የሚያምርበት አይደል? በቃ ምንም እንደዚህ አሁን በአቋሙ እኮ እያስፈራራ ነው። ፍቅርንም በዚህ መልክ እያስፈራራት እና አቋሙ በጣም ላየች ያለው ነው እና ያው ነው ቀባ ነው እና እስቲ አሁን ያለው ቪዲዮችን እያየን ነው። የሚለው ዛሬ ስለምንድን ነው ለምን ጠራት የምለውን ምን ያውራሉ ምን ይፈጠራል የምለውን ደግሞ ከእናንተ ጋር አሁን እስከ ቪዲዮ ፍጻሜ አብራን የምናይ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰብስክራይብ እያደረጋችሁ፣ በድጋሚ ሰብስክራይብ እያደረጋችሁ ላይክ እና ሀሳብ ኮሜንት ሽለብሰኛለብአይተኛ ምንሽ ነው አንቺ እራሽን አጠብቂም ምን

እራት ሌላ ነገር ነው። ችግር የለም። ታይም ይችላል ይችላል። ለምንድን ነው ቱራት እና ምሳ ኖርማል? ላገኘሽ እኮ ነው የመጣሁት። ምሳ ማለት ምንም እዚህ ጋር፣ ወይኔ በእግዚአብሔር ስም አሌክስ ያማል። አውቀ ነው እንዴ ያውቅ? ያርብ እናትሽ ፀሐይ ላይ ነው። ጥላ ቦታ ጥላ ቦታ እንሂድ። ሂጅ ከፈለግሽ። ምንድን ነው ይሄ ነገር? እንደ አለባበስሽ አያምርም። አለባበስሽ ያስጠላል። እራት እንዲህ ነው ቢጠራሽ የምትመጪው? ወይ ያለ እየፎገራት ነው። እና በጣም ያሳዝናል። እንዲህ ዓይነት ነገር ማይባል ነገር አምሮባታል እኮ ዘጭ ብለህ ዘና ብለህ ነው የመጣችው እንጂ እንዴ ከዚህ በላይ እንዴት ሆነ እንድትመጣ እንደፈለገ ግራ ያጋባል እና አሁንም ስ ያለውን ነገር ከእናንተ ጋር እያየን ነው የምንሄደው እስከ ቪዲዮ ፍፃሜ አብራችሁን ቆይ ሰብስክራይብ እያደርጋልው እንደዚህ ለብሰች ሴት የሚሄደ ፍልፈል ከን መጣለን ፈልገ ነው ምንም ነገር ሊሆን ይችላል በቃ እንደዚህ ለብሰች ነው ይይሻለን

እንደዚህ ለብሶ መምጣት አሁን ምን ይሉታል? እኮ በጣም ነው የሚገርመው። አሌክስ፣ እግዚአብሔርን ለከት ምናምን፣ እኔ ነው በጣም እኮ ነው። ምን ነው፣ አንቺ ነው በቃ። እሺ ይቅርታ፣ አልጋበዘኝም በቃ። እንደዚህ ዐይነት አለባበስ ቀይረሽ ነው ከፈልሽ ወይኔ ዛሬ ወንድ ልጅ ትክክል ነው። ሴል ኳሊቲ የተጠበቀ ልብስ ብት ለብስ አሪፍ ነው እና አሪፍ ነው። አሁን ከባሷ የሚወጣ አባት የሚወራ ነገር እኮ የላትም አሁን እያያችው ነው። እናንተም ፋሚሊ፣ እናንተ የሆነ ነገር የምትሉ ነገር ካለ ሀሳባችን ኮመንት ላይ እች ምንድን ነው የሚወጣላት ነገር በዚህ ልብስ ላይ ያለት ነገር እና ምኑ ምንድን ነው ቆይ። ይህን ይል ያስጠላል። አሪፍ ቆንጆ ልብስ ነው አለባበሷ እና ይህን ይል የሚፎግራት ይህን የሚያጨማልቃት ምንድን ነው ቆይ ከዚህ በላይ እንዴት ሆኖ ለብሰህ እንድትመጣ ነው የፈለገው? ካለፈው በኋላ በቃ ፕራንክ በእኔ ላይ ሲደርስ አይቸዋል። ያስጠላል። እኔ እውነቱ ነው የተናገርኩ። በቃ ፕራንክ አይደለም የምልሽ። ተመለሽ ሂጂ፣ ሂጂ፣ በቃ ሂጂ። እኔ ነገ ስሜ ይጠፋል። በቃ እኔ አልፈልግም። በቃ እኔ ጭራሽ መቀየሩ ምናምን እንዳታስበው፣ ምንም አልቀይርም አልቀይርም። ኧረ በኢየሱስ ኧረ በእግዚአብሔር። ቀኔን በጥሩ ጀምሬ ነበር። አናደድከኝ። እንደዚህ መሆኑን ፈልገው ነው። እናም ሰላም አወለኝ። ከዛ በኋላ ልክ ስምጭ በቃ ችግር የለም። በጣም ምትመጪ ነበር እንደዚህ እንትን ብለሽ ለመምጣት አለባበስ፣ የሆነ ነገር ምናምን እንድትለኝ አልፈልግም። መታየቱን ፈልገህ ነው ምስል መንገድ ላይ እንደዚህ አይነት ነገር የምትናገረኝ የምታናደኝ? እኔ ወንድ ነኝ። ምንድን ነው በግልጽ የተሰማህን ስሜት ተናገር። ግልጽ ይሆናል አይደል? እኔ ግራ አጋባህ አሌክስ፣ እንደዚህ እንዴት ነው? ምንድነው? አንቺ ምን ነው አሁን? የሆነ ትልቅ ዝግጅት ምናምን ኮር፣ ለምን የሆነ መኪና ቄስ መሰልሽ? ደስ ካለ አንተ አንተ ከኔ ጋር ነው? ከልብሴ ጋር ነው ያለህ ልብስ ለምንድን ነው ቀልድ ምናምን ነው እየመሰለኝ። እስካሁን ቀልድ ከሆነ አቁም።

አ፣ አንቺ አንተ ሂጂ ጭራሽ አንተ ሂጂ እያልከኝ እኔ የምቆይበት ምንም ምክንያት የለም። እስካሁንም ቀልድ ስለመሰለኝ እኔ የቆየሁት። ሲቀጥል ደግሞ ምንም እግዚአብሔርን ካሁን በኋላ እንደዚህ የምታወሪኝ ከሆነ አትጥራኝ፣ ይቅርብኝ፣ ጓደኝነት ምንም። ጌታ፣ በጣም ያሳዝናል። አስለቀሳት እኮ የልጅ እዴ! አንተ ምን አስበህ ነው ፍቅርን ያስለቀስካት? ቆይ ፉፉ ብኖር ቢያየት ይህን ቪዲዮ ቢያየት እስከሆን ተናደዋል። የምር አስለቀሳት እኮ ላንቺ የማይገባ ልብስ ነው ላንቺ የማይመጥን ነው ብለው፣ በጣም ነው ከባድ ነው እንግዲህ ፋምሊ እንዲህ ያስለቅሳታል። እኔ እመጣለሁ አለ ቆይ ጋይስ እመጣለሁ። እንዳይሰማ እሱን ቪዲዮ ይህን ቪዲዮ ለእሱ እዚህ አሁንም ያለውን ነገር እያየን ነው የምንሄደው። ሰብስክራይብ እያደረጋችሁ ሀሳባችሁን ኮመንት ላል ላይክ እያደረጋችሁ አሁንም ወደ ቪዲዮ እናልፋለን። አላመረችም። አንቺ አንቺ ፍራንክ ነው ተረጋጊ። ይኸው እንዴት ነው ይሄንን ያክል እንግዲህ፣ በጣም ይቅርታ አድርጉልን የፍቅር ፋሚሊዎች፣ እኔ በቀል ተበቃይ ነኝ አላልኳችሁም? በዚህ መልኩ ነው እንግዲህ ተረጋጊ፣ ተረጋጊ። በኋላ እምጣልሽ። አልፈልግም። ቀይሽ ደግሞ ፋብለሻል። ነቃ ነቃ ፍራንክ ነው። አትንከኝ ፍራንክ፣ ፍራንክ። ሰላም ሰላም ቤንጅ፣ በቤትህ ሰላም ጥፋ! ሰላም አይኑርህ! አደባበቅህ ግን ተመችቶኛል። አሁን ተረጋጊ። ምን ሆንሽ ነው? ዲስ በጥፊ መታችን እያልኩ ከአሁን አሁን በቃ የሆነ ነገር ብቻ ፈጣሪ ጠብቆናል። አይደለም በጥፊ እኮ ያስተኩስ ነበር። አሁን አሁን ምን ላድርግ ምን ላድርግ? ምን ላድርጋቸው? ዝርዝር ላድርገው ነው እንዴ? ንክስ ላድርገው? አገይታስ ሰላም ባያችሁ በዚህ ፋሚሊ አሪፍ ምንም ማድረግ አይቻልም። እዚህ ያለው እንደኔ ግን ከፉፉ ጋር ቢኖር ይሄ ነገር ወደ ቀድሞ ሕይወታቸው ቢመለሱ ነው የሚሻለ ነው፣ ግን አሁን ምንም ማድረግ አይቻልም። ያው ሕይወት ሕይወት እና እጣ ፈንታ ይወሰነች ነው የሚሆነውና ፍቅርም የራሷን ሕይወት ጀምራለች፣ ፉፉ የራሱን ሕይወት ጀምረዋል። ምንም ማድረግ አይቻልም እና በዚያ አጋጣሚ ፋሚሊ እኛ ብናስታርቃቸው ወደ ተሻለ ሕይወት ወደ ቀድሞ ሕይወታቸው ቢመለሱ በጣም አሪፍ ነው ብዬ ልጅ አለ በመሀላቸው ይሄን ሁላችሁም ታውቃላቸው የምታውቁ ነገር ነው፣ እና ወደ ቀድሞ ህይወታችሁ ቢመለሱ ብዬ በራሴ ይህን መልክ ዜና አስተላልፋለሁ። የእናንተንም ሀሳብ ውስጥ ኮሜንት ላስገባ ሳትኩት። እሺ፣ እንዴት ነበር ታዲያ እንትን ፕራንክ ፕራንክ በጣም ጎዝ ነኝ መሰለኝ፣ ተሳክቶልኛል። እቺ ፕራንክ ናት፣ በጣም ከባድ ፕራንክ። ባይዘ ያለኝ ግን አይ ቆይ ነው ተውኩት። ተው ጌታን ወደ መጥፎ ነገር እንሄዳለን። ተው ጌታን ወደ መጥፎ ነገር እንሄዳለን። ቴድሜት አድርጌ ምናምን ነው ተዋለ ይቅር፣ ወደ መጥፎ ነገር ነው የሚሄደው። በጭራሽ በቃ፣ ካላቆምሽ። አንቺ ካቆምሽ ብቻ ነው እኔ ላቆም የምችለው። ካላቆምሽ አሁን እኮ እሺ፣ ሁለት አንድ ነን፣ ሁለት አንድ ነን። እኔ የግድ ማድረግ አለብኝ፣ ከዛ እኩል እንሁን። አይ የሚባል ነገር የለም። ፕራንክ እኮ አንተን የጀመርከው የፈለገ እንዴ እሱ አድርጎ ለምን መለሽ ነው እንዴ? በቃ እኔ ነገርኩሽ። በቃ ከምን በኋላ ፍራንክ ካላቆምሽ በስተቀር እኔ ላቆም አልችልም። አቆሚ ላቆም እግዚአብሔርን ግን ማለት ነው። ይሄ ፕራንክ መጨረሻ አያምርም። ተው መድኃኒያ ዓለም እኔ እኔ ዛሬ ማለት ነው እንዴ ደግሞ ቪዲዮ እንደማንሰራ ነው የተነጋገር ነው። ምሳሌ ጋብዘኝ እኔ እህታችሁ ምሳሌ በላ ነው ብዬ ቂር ሆነ በቃ አዎ። አንተን የሆነ ነገር አለማድረግ እያናደደኝ ነው አሁን። ያናደዳላ ማለት ምንም ነገር ሴት ልጃ፣ ምንም ነገር ብለብስ ምናምን ኖርማል ማል እኔ ደግሞ እኮ በሽቲ በሽቲ ያውቀኛል፣ በቢጃማ እኔ እኮ ግራ ገባኸኝ። ማለት እንኳን እንደዚህ የእውነት አስቀያሚ ልብስ ተለብሶ ምናምን እንዲህ ያልቀረብከው ሰው ካልሆነ ራሱ እኮ አትናገርም። ዝግጅት እንደዚህ አይነት ፕራንክ ያስፈልጋል። ግን ከኔ ከማንነት ወጣ ያለ ፕራንክ ሰራክ መጠርጠር ነበረብሽ። እግዚአብሔር ነው ያልክ። መጀመሪያ ምንድን ነው መሰለኝ ላለመጋበዝ መሰለኝ የእውነት ከዛ ደግሞ ግግም ስትል በሆነ ነገር ተናዶ ነው ብዬ አሰብኩኝ እኔ ባለ ትዳር የልጅነት ከሆኑ ሰው ጋር ሄዶ ሚያወሩ በቪዲዮም ሆነ በሌላ ሄዶ እንትን ምሉ ሰዎች እኔን ግራ ነው የሚያጋቡኝ። ቆይ የልጅ እናት አይደለች ፉፉስ? ለምንድን ነው እዛ ከእንትና ጋር እንዲ የሚሆነው? ቆይ እንዲ ፋሚሊ ቆይ እንዲ አይነት ያስቀጥላል ወይ? እንዲ አይነት በማል። ቆይ አሁን ልጃቸው አድጋ አባቴ ማን ነው? አባቴ የት ሄደ? ለምን ተለያያችሁ ብትል ግራ እኮ ነው የሚያጋቡ ነገር ፋሚሊ የምር በጣም ግራ የሚያጋባ ነገር ነው፣ እና ከባድ ነው ለማውራት ራሱ የሚዘገንን ነገር ነው፣ እና እናንተም ታውቋላችሁ። እኔ አሁን አንዳንዶቹ ልትሳደቡ ትችላላችሁ፣ ግን ይህን ብትረዱ በእናንተ ቦታ ሆናችሁ ብታስቡ ይሄ ነገር ከባድ ነው፣ እና ያለውን ነገር አሁን በቪዲዮ እያየ ነው የምንሄደው። ስስኬት ውስጥም እንደወጣ አላውቅም። መሰሪ መሰሪ የሚችለውማ እኔ ሲተባበረኝ ነው አንዳለህ አይ ትችላለህ። በእርግጠኝነት አሁን አሁን እኔ እናንተ በስንቱ ተፎካክረን እንችለዋለን። በማርያም በስንቱ ይበልጣል። እንግዲህ ኦዲየንስ ይፍረድ፣ የማን ይበልጣል። ፕራንክ እያዳለሉ ልክ ነው። እኔ ለኦዲየንስ የማልሰጥም። እያዳለሉ ልክ ነው። እዛኔ ተናገርሽ ነበር። አልተናገርሽም? ለኦዲየንስ አልተናገርኩም። አንተም እኮ አልተናገርክም። አንተ ስላልተናገርክ ነው ያልተናገርኩት። ተናግረሃል። የባለፈውን አልተናገርኩም። ነው ቀድሜ ነው ሰርፕራይዝ ያደረኳቸው። በኋላ መስራት አልችልም፣ ነገሮች እኔ ግን የዋህ ነኝ። ገባችሁ? ትልቅ ፕሮግራም አዘጋጅቼለት ነበር። የፍቅር ፋሚሊዎች ደግሞ ያኔ ቀድሞው ሳይጨርሱት ነው ሁላ እየመጡ ቀን እንዴት ምናምን ኮሜንት ሲሰጡት። እንግዲህ ፋሚሊ፣ የዛሬው ቪዲዮ እንዳያችሁት ነው። አሪፍ ጊዜ እያሳለፉ ነው። አልቅሳለች። በአሁኑ ቦታ አዝናለች፣ ተከፍታለች። አሁን ደግሞ እየሳቀች ነው። አለም እንዲነት ያስቃል፣ ያሳዝናል ብዙ ነገር እንትን ያደርጋል እና ምንም ማድረግ አይቻልም። የዛሬውን ቪዲዮ እንደወደዳችሁ ተስፋ አርጋለሁ። በቀጣይ ሌላ ቪዲዮ አገኛችኋለሁ። ሰላም።